በእድሜ ከኔ ታላቅ ሆናለሽ ብዬ አስባለሁ። እና ስለመሰር ኮሚቴንም ስለሁሉም ነገር አመሰግናለሁ። ምናልባት ደግሞ በንግግር አሁን ያስተካው ነገር ካለ፣ እሺ ልቀጥል። አሁን አንተ እንድታደርግ የምንፈልገው አንደኛ ታሁ ይሄ ነገር አይጠቅማችሁም፣ በዚህ መንገድ ሂዱ ስንላቸው የሚሳደቡትን ሰዎች ስድብ ጥሩ አይደለም በላቸው። ምክንያቱም ጎግል አያውቀውም፣ የሚሳደቡትን ስድብ ጎግል ላይ እንኳን የለም፣ እንደዚህ አይነት ስድብ ታው ለራሳችሁ ብለው ነው ይናገር። እስኪ ጎግል አድርግልሽ ምን አሉሽ? አያቀውም ጎግል ስቲል። የሚሳደቡትን ታው በላቸው። እናንተ ቀልድ በኋላ ይደርሳል ፕሊዝ። ምንድ ማለት ነው? ታው በላቸው። ቅድም ማቲ ደግሞ እኔን የሚያናግርበት መንገድ በዚህ መንገድ ስለሆነ ነው። እሺ ተስፍሽ ምናምን እያለ ስለሚያወራ ነው እንጂ ከኔ ጋር ችግር ኖሮበት አይደለም። እና ይሄን ነገር አስተካክልልን። በቀደም ፊልተር አድርገን አንተም አስመስለን ስለሄድንብህ ለእሱ ይቅርታ እንጠይቃለን። እኔ መሲም ፎልም አዎ፣ ሄደንብሃል በደንብ አድርገን ሄደንብሃል። መቆጣጠር ስለዛ፣ ለእሱ ይቅርታ እንጠይቃለን። አሁንም ቢሆን አብርሃም እኛ ከአንተ ጋር ችግር የለብንም። ለእህቶቻችን ነው የምንናገረው። ስንናገር ደግሞ አዎ ትክክል ናቸው። ተዉ እስኪ አሁን እንኳን ከዚህ በኋላ እንኳን ቢያስቡ ኑሩ። ቤተሰቦቻችሁን አግዙ፣ ወንድሞቻችሁን አግዙ። እኛ ለራሳችን በቂ ነን ብላችሁ አሳፍሯቸው። እኔ ካለው ነገር አንፃር ስለሚደረግላችሁ ወላ ላዚም አላሽ አይዴ ነው። እኔ እናንተ ላይ ምንም አይነት ምቀኝነትም ቅናትም የለብኝም ለወደፊትም አይኖርብኝም ግን አረ ይቅርታ ላይክ ለዛ ሲመጡ፣ እናንተ ቤተሰቦቻችሁን አደራጁ፣ ራሳችሁን። ነገ ምን እንደሚፈጠር አይታወቅም። ነገ የትኬ ተታጣላችሁ፣ ራሳችሁን አደራጁ። በረባሶ ይሄ ጫማ ለቤተሰቦቻችሁ ቀይሩ፣ ቤታችሁን፣ የእናት አባቶቻችሁን ቤት አሳድሱ፣ ታውቁ ብላችሁ ምክር አርጓቸው ይሄ ነገር እናንተ ስትነግሯቸው ስለሚሰሙ፣ በደንብ አርጋችሁ ሕይወታችሁን ቀጥ አድርጉ። ይሄ ያላችሁበት ሀገር ቋሚ አይደለም። ነገ የሀገሩ መንግስት ብድግ ብሎ ውጡ ይላችኋል፣ ውጡ ይለናል፣ እኔንም ጨምሮ። ስለዚህ ከአሁኑ አስቀምጡ፣ አካውንታችሁ ላይ አርጉ ብላችሁ ተቆጧቸው። ስለዛ እናመሰግናለን፣ መሰግናለን። ካስቀየመ ይቅርታ። አብርሃም እና ሩታ ሩት ነው እሺ ብርጅስቶ መስ መናገር የምትፈልጊ ነገር አለ ያ ሳላቋርጣችሁ እንድጨርስ ማሳባችሁ እንዳለታችሁ። አይ ከዚያም ግን ነው እንጂ አብርሽ ለምን አገኝ አይደለም። ለማብርሽ እኔ እዚህ ያሉ ፊሊፒኖች ቢያገኙ ደስተኛልኝ ችግር የለብኝም። ግን አብርሽ አንተና ሩታ ለራሳችሁ በቂ ናችሁ። ልጆቹ መጥተው በግድ እንኳን እንኩ ሲሏችሁ ነው ለራሳችሁ ሁሉ በቃ እኛ አንፈልግም፣ በቃ ስማችን በዚህ ነገር መጠራ እንዲጠራ ባልበላ ነው ነገር መጠራት የለበትም፣ ብላችሁ አሳፍሯችሁ በቃ አንፈልግም በሏቸው። ልጆቹ ሰግጠው የወር የወርደን ጉዜን ተበላው ብላ የጮኸች ልጅ ፖስት አድርገዋት። እኔ በእንደዚህ አይነት ቪዲዮ ፖስት ማድረግ አልወድም። የራሴ ቪዲዮ ነው። አትመኑም እንደዚህ አይነት መረጃዎች ሲመጡ አንድም በመጨረሻ ይቅርታ መናገር የሚፈልገው ነገር ሁሉም ነገር እውነት ነው ብላችሁም ማመን ትክክል አደለም፣ እንደኔ ማለት ነው። በነገሩ እርግጠኛ ሆናችሁ ያ ነገር እውነት ከሆነ መረጃ ይዛችሁ ሚዲያ ላይ መውጣት ይሻላል። በዛ ነገር እርግጠኛ ሳይኮን ግን የሆነ የምናወራቸው ነገሮች ትክክል አይደሉም፣ እንደኔ ማለት ነው። ስለዚህ መረጃ ሁሉ ነገር የተያዘበት ሲሆን ጥሩ ነው። እንደኔ ፋሳል፣ ፋሳል እግረ መንገዳችንን ይህንን አጋጣሚ ስለማላገኘው አንድ ነገር መናገር ስለፈለኩ ነው። እዚህ ድርጅታችን ውስጥ 17 እንዴት ነሽ? ማሪ ሰላም ነው። አልሀምዱሊላህ አንድ ቀን አይባ ጋር አስገብኝ ብዬሽ ነበር። መቀሌውን። እሺ፣ አዎ ነው። ዱባይ ነበርኩ። ራቼ የግራ እንዳትገባ ምናልባት እንትን አይልህም ወይ ታዳምጣል ማለት ስቀጥ አይ ማቴዎስ ቤትስ አልቀዋል። ቤት ጨነቅ ልጄ ቤትስ ተጨርሰዋል እያለች ነበር። እና ሲሄድ ልጆቼ ከቤት ተባሮ ቤት ተከራይቶ ነው ያገኘኋቸው። ልካ ወጣው እና ደውዬ እናት የመጣው ነው ስላት እሺ እኔ አንቺ ትገቢያለሽ ልጆችሽ ግን እንዳይገቡ አለች። እና ልክ እንዳለችን ከኤርፖርት መጥተው ልጆች ተቀበሉ። ዋቻቸው ወንድሜ ይዞ ሄደ ወደ ቤት። ሁለት ቀን ቆይ ለምንድነው ልጆችሽ ጋር ትሄጂ ወይ? የምን ቤት ቤት የለሽም ብላ ለወንድሜ ከአዲስ አበባ ጠርታ መጥተው ፖሊስ ጠራልኝ እና በፖሊስ ወጣት ከዛ ቤት። የሽማግሌ ስጠይቃት በቃ ሁለት ሺህ በወር ቤት ትከራይ። ምናልባት ቤተሰቦች ሀሳቧን ለመግለጽ አስራ ሰባት ዓመት ኖሯ የሰራችውን ጂፕላስዋን ቤት ቤተሰቦቿ ከልክለዋት እሷ ከሶስት ልጆቿ ጋር በቃ ኑሮዬን ለመስረት ብላ ወደ ትግራይ ክልል ስትሄድ እናትና ወንድም እህቶቿ ናቸው ተባብረው ከዛ ቤት አስወጥተዋት። አሁን እዚህ ፍትህ ፍለጋኛ ጋር የመጣች ጀጎላ አዲስ አበባ ማለት ነው። ሶ እነዚህ ነገሮች ስለሚያሙን ነው፣ እነዚህ ነገሮች እየሆኑ ስላሉ ነው እነዚህን ነገሮች እንድታግዟትም እግረ መንገዳችንን እንድታግዙን ስለፈለግን ነው ይህንን ነገር ያደረግንላችሁ። አሁን የምንፈልገው ከናንተ ድምፅ እንድትሆኗት ነው። ብዙ ዋጋ የከፈላችሁላቸው ቤተሰቦችም ጭምር ተቀይረው ዋጋችሁን የሚያሳጧችሁ ብዙ የሚያለቅሱ ህዝቦች እንዳሉ ስለምናስብ ነው። ስለዚህ አስራ ሰባት አመት ዋጋ የከፈለችበትና እድሜዋን የጨረሰችበትን ነገር ተከልክላ ወደ አዲስ አበባ የመጣችው አሁንም እየተሳሰረች አለች። ምን ማለት እንዳለባት እንኳን አታቅም። ስለዚህ ይህንን ነገር እንድታዩት ነው። እግረ መንገዱን ብዙ ሰው ስላለ በየቤቱ በቃ እድሉን ስለማላገኘው ልንገራችሁ በሚል ነው። እናመሰግናለን ኤኒዌይ ከድምፅ እንድትሆኑ ነው። ህዝብ በቃ ድምፅ እንድትሆኑ ነው። እናመሰግናለን። ሁላችሁም ያለው ነገር ይሄንን ይመስላል። ሶ ስላገኘዋችሁ ደስ ብሎኛል። አብረሽ ስላወኩ በተለይ በዛሬ ነው ያው የተዋወቅን ነው ሚዲያ ላይ ባቀረ መልካም ነገር በጋራ እንደምንሰራ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ። ይሄንን ነው ማለት የምፈልገው። ረጂ ያልጨረሽው ነገር አለ በእንግሊዝኛ አስተምሩላችኋለሁ ተስች አንድ ያልጨረስኩት ነገር አለ። ይሄ አዲሱ አካውንቴ ነው። በዚህ አካውንት ነው ለተወሰነ ጊዜ የምታገኙ። አብርሽ፣ የዱባይ ቆይታችሁ አሪፍ ነበረ። ይሄንን ነገር ነው። ወደ ሰላም እንመለስ። ልመጣድ ካልመጣሽ አይነገረሽም። ያው ሎ አድርጌሻለሁ። አብርሽ አኩርፎኝ ይሆናል። ብመጣም አይቀበለኝም። ችግር ነው ችግር ነው። ኤኒዌይ፣ ተስፍዬ ስንመጣ እንጎበኛለን። እንመጣለን። የሞትሽን ቀን ማፋጠን ፈልገሻል? በቃሽ አንተ ደውድ እመጣለሁ። ከቻርጃ ፒክ የሚያረገኝ መኪና ማቲ ላክ። ስንት ሰው ናችሁ ነው የምትመጣው? እኔ ብቻዬን። ቻርጃ ፈልጊያ ሰው ጀማ ሁናችሁ ነው? ብቻዬን። አይከብድም? ብቻሽን አትፈሪም? ቦምብ እናፈነዳለን ምናምን ያላችሁ ሰዎች ነበራችሁ። እነማን ናችሁ? ይሎልጣ አራውን ምን አላውቅም። አካውንቴን ፎሎ አድርጉት። እኔ ያለው እያሉ ነው ቦስ ፎሎ አድርጉኝ። ቁጥራችን አስቀምጦ ነት እንሄዳለን። እኔ ከአብርሽ ጋር ችግር የለብኝም፣ እንሄዳለን። ሰርጉ ነው እሑድ ነው መልስ ነው ከባለቤቱ ጋር ነው የሚለው ረጁ አንቺ እንደዚህ ቆስ ቆስ ታይ፣ የሆነ ነገር ልንገር ማለት ነው። የሆነ ነገር ልንገር በጣም ፈን ያደርጋል። ኡርላታኒ ኮሜንት ላይ ነው መጥተው የኮመቱት፣ ያው ያዝናናቸዋል ብዬ አስቤ ነው። ረጃሉ ይመጡና አቤትስን ታይታኒክ ፊልም ላይ እንዳለው መርከቡ ላይ ሲዝናኑ መርከቡ ሰመጣሉ። ወላህ እዚህ መጥተው ማለት ነው ኮሜንት ላይ እና አልሰመጠም ማለት አይ የኛ መርከብ አልሰመጠም፣ አይሰምጥም። ወደፊት እግዚአብሔር ይመስገን። እሺ ለማንኛውም ጋይ ሁላችሁንም አውርተን ስለተግባባን ደስ ይለኛል፣ ስላወቅሁ ደስ ይለኛል እና መሰግናለሁ። እየሄድን እንጠይቃችኋለን። እሺ ሆስፒታል ያሉትን እውነት እነት ማቲ ነግራችሁና ከእና አብርሽ ጋር ሄዳችሁ ትጎበኛላችሁ። ወሰንሽ ወረኛ

አረቆይ ልትሄጂ ነው እንዴ? እዚህ ማለት እና አሁን እዛ ሲያገኝሽ እሽት ነው ሚያረግሽ እዛን ቀን ይሄዳል በኋላ ምጠሩኝ፣ ምናምን አላለችም። ልትሄጂ ነው ቢጠሩሽ ጥሩ። አረ ስልኩን እንዲያርጊው እንዳትበይ። እስከዛሬ ሚስጥር አርገሽ ቆየሽ ጅንሉ። እናንተ ረቢስ በቃ የሆነ ከዚህ የሆነ ማቲ እኮ አመጣጡ ነው ያና ከዚህ የሆነ ነገር ረጁ ኢሞሽናል ኢሞሽናል። ተይ ተረጋጊ። ለራሴ እኮ ነው የምልህ። ተይ ረጁ ተይ ረጁ ተይረጁላል መቶ አሁን እንዲህ ቢያጠናግሩኝ አሁን እኔ አሁን እንዳልኩት ሰርጉ እኔ ሰርጉም ቢሄድ እንዳልኩት ፋብዬ እዛ ጀልባ ላይ አንገባለሁ። ውሃ ውስጥ ነው የሚከቱሽ። የዱባይ የዱባይ ዋናተኛ ነው መጥቶ ከዛ ባህር